እውነት ለመናገር እንግዲህ ዛሬ የመጣሁበት እጅግ በጣም የሚያሳዝን ቪዲዮ ሲንሸራሸር አይታችኋል ብዬ ተስፋ አድርጋለሁ። በተለይ ቲክቶክ የምትጠቀሙ ልጆች እንግዲህ እሱ ምንድን ነው ሶስት እህቶቻችን። እውነት ለመናገር እኛ ኢትዮጵያውያን በሀገራችን መገደሉም መሰቃየቱ አልበቃን ብሎ ብንገደል በሰው ሀገር ሀበሻዎች፣ ኢትዮጵያ ብንገደል ሀበሻዎች፣ እኛ ኢትዮጵያውያን የምን ብንሰቃይ እኛ ኢትዮጵያውያን ማለት ምን እንደሆን ችግራችን እኔ አላቅም። ጭካኔያችን በጣም ነው የበዛ። በዚህ ልክ የሰው ልጅ እንጃ። ድሮ ከብት ነበር ሲታረድ የምናውቀው በግ። አሁን እንግዲህ የሰው ልጅ እየታረደ በሀገራችን እንደምታውቁት እንግዲህ በዚህ ኢትዮጵያ ሀዘን ላይ ነበረች ብቻ ሳይሆን አብይ አህመድ ከመጣ አንስቶ የምናየው ግፍ ከአቅማችን በላይ ስለሆነ አሁን መናገርም ትተን ዝም ብለናል። የሴት ልጅ ጡት የአስራ ምናምን ዓመት ልጅ ጡት እንግዲህ እስከ መቆረጥ የደረሰበት ጊዜ እዛም ደግሞ አልበቃ ብሎ እንግዲህ ቤሩት ላይ የሶስት እህቶቻችን ታርደው እንደ በግ በሻንጣ ተደርገው በፔስታል ተደርገው ቆሻሻ ቦታ የሚያሳይ ምስል እንግዲህ በሶሻል ሚዲያ እየተዘዋወረ አይተነው ነበረ ማለት ነው። እውነት ለመናገር በጣም ነው የሚያመውም በጣም እንደ አንድ ሰው እጅግ በጣም ያሳዝናል። እንግዲህ ማን ያደረገው? ማን ያረዳቸው? ወንድ ነው ወይስ ባንጋሊ ወይስ ሀበሻ የምናውቀው ነገር የለም ማለት ነው። ግን በጣም ነው እኔ እንጃ፣ በቃ መጨረሻው ዘመን ደርሰናል። በእውነቱ ከሆነ ምን አይነት ጊዜ እንደደረስን በጣም የሚያስፈራ ጊዜ ነው የደረስንበት ና እኛ ንስሐ ገብተን ታጥበን የቆሸሸውን ስጋችን በቃ ፈጣሪ መጠበቅ ብቻ ነው የሚጠበቅብን እንጂ እኛ አሁን አረት ዳሪ ዘነረ ምን ምን የሚለው ሞራናችን ራሱ የእውነት በጣም ነው ወረድ ያለው ማለት ነው። እውነት ለመናገር እኔ በጣም ያዘንኩት ሳየው ማለት ነው። ምን እንደምል አላቅም። ክርስቶስን በዚህ ልክ ጭካኔ ጥቅ የተሞላብን። ሰላም ሰላም ውድ ነው የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልን። እንግዲህ ዛሬም እንግዲህ እንደተለመደው በሚያሳዝን ቪዲዮ መጥተናል ማለት ነው። መቼም ሁሌ እኛ ኢትዮጵያውያን በቃ ሀዘኑ መከረው ሁሉ ነገር ተፈራርቆብናል እና እኔ ምን እንደምል ራሱ አላውቅም አንዳንዴ እውነት ለመናገር አውርታችሁንም አውርታችሁ አውርታችሁ የሚደክማችሁ ነገር የለም። ቤተሰብ እንደዛ ነው የሆነብኝ በእውነቱ ከሆነ ማለት ነው። እንግዲህ ከወደ ቤሩት እጅግ በጣም የሚያሳዝን ደላላዎች የሚሆኑ እንግዲህ ደላላ ነው እየተባለ ያለ። በነገራችሁ ላይ ማርያምን፣ የአሁን ደላላዎች ስግብግቦች ናቸው። ለምን እንደሆነ አላውቅም። በቃ ስግብግብ አይገልጻቸውም። በቃ እሷ ከዱባይ ከሰውዲ ትቀመጣለች። ዘሬቱ አለሚቱ፣ ሁሉም አሁን እየተነሳ የቲክቶክ አለላቸው በቃ ሰው እናመጣለን ይላሉ። ምን ይላሉ? በቃ የተለያየ ነገር ከብት፣ መሬት የሚያሸጡ ቤተሰቦቻችን ይመጣሉ። ነገር ግን እዚህ ኃላፊነትም ሆነ ምንም አይወስዱም እውነት ለመናገር እና ይሄ ሁሉ ጉድ የሚሆነው ያው በደላላ ስንመጣ ነው እንደዚህ የሚሆነው። በሕጋዊ ብንመጣ እንደዚህ አይሆንም ነበር። ነገር ግን አሁን በጣም ሁሉም ማፊያ ሆነዋል እውነት ለመናገር ያቺ አንደኛው እህት ከዱባይ ተቀምጣ ተነስታ ሰራተኛ ላመጣ ነው ስትል እናያታለን ተነስታ እየከለየን ቪዛ ላሰራ ነው ስትል እናያታለን ይህ ነገር ፈጽሞ በጣም እህቶቻችንም ወንድሞቻችንም ገደል እየከተታቸው ነው እውነት ለመናገር ስለዚህ ከእንደዚህ አይነት ድርጊት ማን ነውስ የሚያቅባቸው እነዚህ ልጆች ማን ነውስ እንትን የሚላቸው የእውነት እኔ በጣም ነበር ያዘንጉት በነገራችን ላይ ቪዲዮ በተለያየ ሶሻል ሚዲያ ላይ ሲዘዋወር አይቼ ነበር ነገር ግን ስራ ላይ ስለነበርኩኝ ግን በጣም ነበር ያዘን። በጣም ነበር የተሰማኝ እውነት ለመናገር እና እኛ ማለት እስከ መቼ ድረስ ነው እኛ እንደዚህ መከራው የሚበዛብን? እውነት በጣም ነው መከራ የበዛብን ያለው፣ በጣም ያሳዝናል። ያለው ነገር በቃ እኛ ከምናወረው በላይ በላይ ነው በላይ በላይ እና እኒህ የድሮ ደላላዎች እኮ በጣም ጥሩዎች ነበሩ። ገብርኤልን እንደዚህ ጨካኝ አይደሉም፣ ጨካኝ አይደሉም። የአሁኖቹ በቃ ብር ብር ይቀበላሉ። በቃ ብራቸውን ካገኙ እነሱ መስሎ ማይታያቸውም። በቃ የጭካኔያቸው ጭካኔ በዚህ ልክ እንዴት እኔ እንጃ! እንዴት ሰው በገንዘብ ዜጋው ላይ ይጨክናል? ወገን እኔ በጣም ነው ያዘንኩት፣ በጣም ነው የተሰማኝ። እንዲሁ ወላጆቻቸው ሲሰሙ ምን ይሉ ይሆን? ጎበዝ ወላጅ ልጅ ሄዳ ሰርታ ትመለስልኛለ ብሎ ስንት ነገር እየጠበቀ በጉጉት እንግዲህ ጋሞቷ አሟሟቱ ደግሞ በጣም በሚያሳዝን ሁኔታ እንግዲህ አስክሬናቸው እንደዚህ መገደሉ እንኳን ሳያንስ እኔ እኮ እግዚአብሔር ምን እንድሚርብስ ማዕሙል እንደው ካራ ምተው የሰው ልጅ ሲያርዷቸው ምን ሲሏቸው እንደው የማይጨክኑ ምንድን ነው በቃ ጭካኔ ያቸው ላለው ማርያምን እንደዚህ ደም ሲፈስ እንኳን እንደው ድሮ ቤተሰቦቻችን በግ ሲያርዱ ምናምን እንዴት እንደምንደነግጠው። አሁን በቃ ከብቱም ስለተወደደ በቃ እኔ ሳስበው ሳስበው በቃ ከአሁኑ ከጊዜ በኋላ ሰውን እራሱ እያረዱ ስጋውን እየጠበሱ የሚበሉ ይመስለኛል። ሳስበው ማለት ነው ሳስበው ሳስበው በቃ በቃ ይሄን የቀራቸው የአህያ ስጋ ተበላ ብለው ምናምን አሳይተውናል። ስለዚህ እንግዲህ የሰውም ቢሆን እንደዚህ ቁጭ ብለው በካራ መተልተል ከለመዱ በቃ ዛት ሚኒስ ይበላል ማለት ነው እንደ ሌላ ጎረቤት ሀገራት፣ ሌላ ጎረቤት ሀገራት ይበላል አይደለ እንደ ሰው ስጋ፣ ሰው ስጋ ነው ውሻ ስጋ ይበላል ይባላል። እኔ በጣም ነው የተሰማኝ። በቃ ማወሮራ ሰፋብኝ በኩል ተፍተፍ ሰፍፍ ነው ያልኩት። እግዚአብሔርን በዚህ ልክ እንዴት የሰው ልጅ እንደዚህ ጭካኔ ነው? እንዴት እንጨካከናለን? ሌላ ሀገር የሚግደላቸው ምን የሚግደላቸው ግን፣ በዚህ ልክ ጭካኔ በጣም ነው የሚያሳዝነው። ክርስቶስ እናምላችሁ እንግዲህ ለእህቶቻችን ፈጣሪ መንጫ ውስ ማእሞል መንፈስ ቅዱስ እና እህቶች፣ ብዙ አጋጣሚ እባካችሁ፣ ለሁሉም ነገር ጥንቃቄ አድርጉ። በተለይ እንደዚህ ሰው መታመን አቁማል። ከአገኛችሁት ጋር ትጃጃሉ በቃ ኮንትራት ቤት የምትሰሩ ከሆነም ኮንትራት ቤት አርፋችሁ ስሩ። አሁን እነዚህ ምሽ እንግዲህ በምን እንዲሁ እንዴት እንደሆነ ችግሩ ምንድን ነው ወዴት ነው የሚለው የታወቀ ነገር የለም። ምክንያቱም ካሜራ እራሱ ምንም የሚያሳየ ካሜራ የለም ነው የተባለ ብሄሮ ቴሌቪዥን ዘወ እንግዲህ፣ ምናልባት ካሜራ ላይኖር ይችላል። እንደ ጎረቤት ሀገራት ይሄው ቴዲ ተገደል አይደለ የነብር የተሰበሸ ወንድም ማንም የደረሰለት ነገር የለም። እከሌ እንደዚህ ሆነ እከሌ እንደዚህ ወፍ የለም። ስለዚህ እና ያው አለመቀደም ነው። ከተቀደምን በኋላ ካሜራ ኖረ አልኖረ ምን ያደርግልናል፣ ለኛ ማለት ነው። ስለዚህ ዋካችሁ፣ ለሁሉም ነገር ተጠንቀቁ ነው የምለው። ከዛ ውጪ ግን ሁላችሁንም ከልብ ነው የምናመሰግነው ቤተሰቦቻችን። ይህን ያል ካወረው ይበቃኛል። የምር እኔ በጣም ድንግጥ ያልኩት በቃ በጣም የጭካኔያችን ጥግ በቃኛ ተኝተን ስንነሳ የምንሰማው ሁሉ አጃይብ አጃይብ አጃይብ የሚያስብል ነው። የሆነት ስዋሙልድ እንጃ በጣም ነው የሰቀጠጠኝ። እውነት ለመናገር ማርያምን እኔ በዚህ ልክ አልጠበኩኝም ነበር። ምነው እንዴት የሰው ልጅ እንደሆ እንደ ረከሰ። እኛ ረከሰን በየቦታው ክርስቶስን ረክሰናል። በቃ በየቦታው ርክስ ያለው እና ያለው ነገር ይሄ ነው ማለት ነው። ውድ ቤተሰቦቼ ለማንኛውም ፈጣሪ ከእንደዚህ አይነት ነገር ይጠብቅ፣ ወጥቶ ከመቅረት ይጠብቀን። የእውነት እኛ በጣም ነው የምናሳዝነው። በጣም ምስኪኖች ነን። በቃ በዚህ ልክ መሆን የለበትም። እንዴት ስደተኛ እህት በአንድ ስደተኛ እህት ላይ እንደዚህ እያለ ጭካኔ በጣም ነው የሚሰቀጥጥ። የሚለው የእውነት በጣም ተሰምቶኛል እንደ ሰውኛ ከሆነ። ለማንኛውም እንግዲህ ያለው ነገር ይሄ ነው፣ ውድ ቤተሰቦቻችን። በተረፈ ሁላችሁንም ያው ሰላማችሁ ብዙ እንድትረፍረፍ ይበልልኝ ፈጣሪ። ሀገራችን ኢትዮጵያን ሰላም ያደርግልን፣ እግዚአብሔር ኢትዮጵያን ሰላም ያደርግልን። ማርያምን ያው ሀገራችን እንደምታዩት በጣም ከባድ ነው ያለው ሁኔታ እና ይሄ ነው በተረፋ ሰላማችሁ ዛንድ የተረከመ ጊዜ ያለ መንገድ ይሄዳል ብሎ ገና ጠዋት ነበረ። ሻንጣ ይሄን አርግ ይሄን ሲል ነበር። ይጠራኛል ምን ይለኛል። እኔም መተኛ አልቻልኩም። አቦ በጨለማ ነው ማይዘው ወይ ቪዲዮ ምሰራላችሁ። ለማንኛውም ይሄን ይመስላል። ሰላማችሁ አሁን ደግሞ ያው ብርድ እየመጣ ነው። በነገራችን ላይ ራሳችሁን ጠብቁ፣ እንደዚህ የሞቀ ነገር ጠጡ። አየሩ ቅሪ እያለ ነው እኛ ጋር። በቃ አየሩ ሲቀየር ደግሞ ሰው ራሱ ያማዋል። እውነት ለመናገር ምንም ምን የሚያደርገው ማለት ነው። እና ይሄን ያለው ነገር ሁላችሁንም ዛሬ በዚህ ተሰናበትኳችሁ። ያው ለው ለው ሌላ ምንላለ? እውነት እኔ በጣም የተሰማኝ እነዚህ ዜቶቻችን ነገር በጣም ተሰምቶኝ ከሆነ ጎበዝ ማወራው ራሱ በቃ ጠፋብኝ። ሮስ ማሞ አቤት አምላክ የመጨረሻችን አሳመረልናል። ደራሆን ራ እንደዚህ አይነት ነገር አንተ ትጠብቃለህ? እውነት ሙሽ ስማአት አቤት አቤት ጭካኔ እንደኛ መጨረሻው ዘመን ነው ደረስ መጨረሻው